ይህ ወቅት የመኸር ወቅታችን ነው። መኸር ደግሞ እንደ አማራ ክልል ቁጥር አንድ ሰብል የምናለማበት የምናመርትበት አንድ የአመታዊ ወቅታችን ነው። ከዚህ አንጻር በ17/18 ምርት ዘመን ወደ 5 ነጥብ 4 ሚሊዮን ሄክታር መሬት በማልማት ወደ 187 ሚሊዮን ኩንታል ምርት ለማግኘት አቅደን ገባን ነው የነበረው። በጣም በሚገርም ሁኔታ ግን እቅዳችን ቀደም ብዬ እንደገለጽኩት አምስት ነጥብ አራት ሚሊዮን ሄክታሩን በዘር መሸፈን ሆኖ እያለ ከእቅድ በላይ ማከናወን የቻልንበት ምርት ዘመን ላይ ነው የምንገኘው። ይሄውም ከአምስት ነጥብ አራት ወደ አምስት ነጥብ አምስት ሚሊዮን ሄክታር መሬት በዘር የተሸፈነበት ምርት ዘመን ነው። እንግዲህ አጠቃላይ አሁን ላይ ሁላችንም እንደምናውቀው አብዛኛው ሰብል ለመሰብሰብ የደረሰበት ወቅት ላይ ነው የምንገኘው። ከዚህ አንጻር የሰብል ስብሰባ ወቅት ነው ብሎ መውሰድ ይቻላል። እንግዲህ ዝናብ እርሻ ሁልጊዜ ያው ወቅትን መሰረት ያደረገ አንድ ተግባር ነው። በዋናነት ወቅት ላይ የተመሰረተ ከመሆኑ አንጻር ዝናብ በወቅቱ ለሰብል እድገትም ሆነ አጠቃላይ ለእርሻ ክንውናችን ለሻ ተግባራችን አንዱና ዋናው አስፈላጊ ግብዓት ነው። ግን ደግሞ ወቅቱን ያልጠበቀ ቅድም አንተ እንደገለጽከው ወቅቱን ያልጠበቀ ከሆነ ከጥቅሙ ይልቅ ጉዳቱ የሚያመዝን ነው የሚሆነው። እንግዲህ ከዚህ ምዛም ወቅቱን ያልጠበቀ ዝናብ የሚጥልበት ሁኔታ አለ። ግን ደግሞ ከቀን ቀን የተሻለ የተሻለ እየተሻለ የመጣበት ወቅት ላይ ነው የምንገኘው። መጀመሪያ አካባቢ የተወሰነ ተወሰኑ አካባቢዎች ልክ ነው እርግጥ ነው ወቅቱን ያልጠበቀ ዝናብ ነበረ። አሁን ላይ በጣም ውስን ካልሆኑ በስተቀር አብዛኛው ቦታ ላይ ይሄ ወቅቱን ያልጠበቀ ዝናብ እየዘነበ አይደለም። ግን ደግሞ ወቅቱን ያልጠበቀ ዝናብ ማለት እንግዲህ ስም ከተግባር ይገለጻል፣ ነው እና ይሄ በቀደም ብዬም እንደገለጽኩት ለሰብል አስፈላጊ አይደለም። ከዚህ አንጻር ወቅቱ ደግሞ አብዛኛው ሰብል የደረሰበት እና የመሰብሰቢያ ጊዜ ከመሆኑ አንጻር አርሶ አደራችን ይሄ ወቅቱን ያልጠበቀ ዝናብ ምርቱን የሚሰበሰበውን ሰብል እንዳያበላሽበት ልዩ ጥንቃቄ ከምን ጊዜውም በላይ ልዩ ጥንቃቄ አድርጎ ሰብሉን መሰብሰብ ይኖርበታል፣ ማለት ነው። እንግዲህ ይህን የሚያደርገው አንዱና ዋናው አርሶ አደራችን ሁላችን እንደምናውቀው የራሱ የባህላዊ የእርሻ አጠቃላይ የእርሻ እንቅስቃሴ የተለያየ የእርሻ እንቅስቃሴን የቤተሰብ ጉልበትን ተጠቅሞ የጎረቤት የዘመድ አዝማድ ጉልበትን ተጠቅሞ ሌሎች አጎራባች የሆኑ የአርሶ አደር ጉልበትን ተጠቅሞ በወንፈል ወይም በደቦ ማሳን የመሰብሰብ እና አጠቃላይ የግብርናው እርሻ የመስራት ልምድ አለ። እንግዲህ አርሶ አደራችን ቀደም እየነገለጽኩት ይሄ ወቅቱ አልጠበቀውን ዝናብ ምርቱን እንዳያበላሽበት በተቻለ መጠን በራሱ አሰራር በራሱ ጉልበትን በብዛት የመጠቀም ዘዴን ተጠቅሞ በአጭር ጊዜ ማሳ የሚሰበስብበትን ሁኔታ ማመቻቸት አለበት ብዬ ነው የማስበው። ይህ ካልሆነ ደግሞ ምናልባት አጠገቡ ወይም ደግሞ ቄው ላይ ትምህርት ቤት ካለ ተማሪ የተማሪዎችን ጉልበት በመጠቀም ሌሎች የማህበረሰብ አካላትን በመጠቀም ይሄ ወቅቱን ባልጠበቀ ሁኔታ የደረሰ ሰብል እንዳይበላሽ በአጭር ጊዜ ሰብስቦ መከመር ይኖርበታል። እንግዲህ ምንድነው አጠቃላይ አሁን ሰብል ስብሰባ ሲባል አንዱና ዋናው በሚሰበሰብበት ጊዜ ልዩ ጥንቃቄ ስል የእያንዳንዱ ሰብል የራሱ የእርጥበት መጠን አለ። እርጥበት መጠኑን ጠብቆ እና ደግሞ እንዳይባክን አድርጎ መሰብሰብ ይኖርበታል። ከሰበሰበ በኋላ ደግሞ ቢቻል ፈጥኖ መውቃት፣ ካልሆነ ደግሞ በተለያየ ምክንያት ፈጥኖ ማይወቃ ከሆነ ደግሞ በሚከምርበት ጊዜ በሚከመርበት ጊዜ ከመሬት ከፍ አድርጎ ርብራብ ርብራብ ሰርቶ መከመር ይኖርበታል። እሱ ብቻ አይደለም፣ በሚከምርበት ጊዜ ደግሞ ውሃ እንዳይቋጥር ተንኳሎ ወደ ታች በሚወርድ መልኩ መከመር ይኖርበታል። ከተቻለ ደግሞ በፕላስቲክ መሸፈን ይኖርበታል። ይሄ እንግዲህ በክምር ወቅት ወቅቱን ያልጠበቀ ዝናብ መጥቶ ሰብል እንዳይበላሽ የሚያስችል ዘዴ ነው። ይሄ እንግዲህ ይሄ ከቀጥሎ የሚመጣው እንግዲህ ውቂያ ነው። ውቂያም በተመሳሳይ ነው። በተቻለ መጠን አርሶ አደራችን የመውቂያ ቦታ ሲያዘጋጅ ለብክነት በማያመች መልኩ ማመቻቸት ማበጀት ይኖርበታል። ቢችል ከስር ፕላስቲክ አንጥፎ መውቃት የሚኖርበት እና እንዲወቃ የምንመክረው በዚህ መልኩ ነው። ከወቃ በኋላም በትራንስፖርት ሲያደርግ ሲያጓጉዝ በጣም ጥንቃቄ ማድረግ ይኖርበታል። እንግዲህ የመጨረሻ ተግባር የሚሆነው የትራንስፖርት ያደረገውን ያጓጓዘውን ምርት ወይም ደግሞ እህል የማከማቻ ማከማቻ ላይ ማከማቸት ነው። በሚያከማችበት ወቅት ደግሞ ልዩ ጥንቃቄ የሚሻ ነው። ምክንያቱም አንዱ ማድረግ ያለበት የከመረውን እህል ካልከመረው ጋር መቀላቀል የለበትም፣ ምክንያቱም የከመረው እህል በተባይ ተጠቅቶ ሊሆን ስለሚችል ማለት ነው። ሁለተኛ ነገር የማከማቻን የማጽዳት በጣም አጽድቶ፣ አራክፎ፣ አጥኖ እና በደንብ አጽድቶ ማከማቸት ይኖርበታል። እሱ ብቻ አይደለም እንግዳይ ከባህላዊ በዘለለ አሁን የአርሶ አደሩን ኬስ ባገናዘበ የተለያዩ የማከማቻ ቴክኖሎጂዎች ወደ አርሶአደሩ ተደራሽ የሆነ ያለንበት ወቅት ላይ ነው ያለው። ለምሳሌ ባለ ሁለት ድርብ የፕላስቲክ ባግ አለ፣ የፒክስ ባግ የሚባለው ማለት ነው። እሱ እንግዲህ ሁለት መቶ ብር፣ ሶስት መቶ ብር ነው ፐር ሺት፣ ፐር ባግ። ይሄ ማለት ማንኛውም አርሶ አደሩ ገዝቶ ሊጠቀም የሚችልበት ሁኔታ ነው ያለው። ከእቅዳችን ኦልሞስት ወደ አንድ ነጥብ አምስት ሚሊዮን ፕላስቲክ ባግ ለማሰራጨት ነው ያቀር ነው ኦልሞስት ከቅር በላይ ያከናወነበት ሁኔታ ላይ ነው የምንገኘው። እሱ ብቻ አይደለም ደግሞ የብረት ጎተራ የሚባላል ብረት ጎተራም ቢሆን እስካሁን ወደ እስከ በላይ ለማሰራጨት እቅር ይዘን ወደ 700 ሲር የብረት ጎተራ ያሰራጨንበት በዘመን ላይ የምንገኘው ደግሞ የብረት ጎተራው አንደኛ፣ ሰብል ባልተገባ እርጥበት በተለያየ ምክንያት እንዳይበላሽ ከተከማቸ በኋላ እንዳይበላሽ የሚያደርግ ነው። ሁለተኛ እህል ለመጠቀም አመቺ ነው። ሶስተኛ ደግሞ አርሶ አደሩ በፈለገው ጊዜ ገበያ በሚጨምርበት በሚጨምርለት የተሻለ ገበያ ባለበት ጊዜ አውጥቶ ለመሸጥ ያስችለዋል። ስለዚህ አርሶአደሮቻችንን የምመክረው በተቻለ መጠን እህልን ሲያከማቹ በእነኚህ ቴክኖሎጂዎች እንዲያከማች ነው። ምክር ሀሳብ ያለኝ እንግዲህ ምንድን ነው እንግዲህ ሰብል በእንትን ምንድን ነው በማሳ ላይ ያለ ጉዳት ሊደርስበት ይችላል። በተለያየ ምክንያት ደግሞ በስቶሬጅ ከአመቱ ሙሉ ለፍቶ ጊዜውን ሰውቶ በርካታ ወጪ አውጥቶ ያከማቸው እህል እንዳይበላሽ በጣም ልዩ ትኩረት በጣም ልዩ ጥንቃቄ ማድረግ አለበት ብዬ አስባለሁ። ምክንያቱም ሰብል ላይ ማሳ ላይ ያለ ሰብል ፈጥነን ከደረስንና ትክክለኛ መከላከያ ዘዴውን መጠቀም ከቻልን ማዳን የምንችልበት ሁኔታ አለ። ራስ ግን ስቶር ከገባ በኋላ አንዴ ውድመት ከደረሰ ደረሰ ነው ሪቨርስ ሰብል ነው ሪቨርስ ማድረግ የማይቻልበት ሁኔታ ስላለ ከዚህኛው ከመስኩ ይልቅ ነው ሞር ኦፍ ስቶሬጅ ላይ ወይም ደግሞ በማከማቻ ላይ አርሶ አደራችን ልዩ ትኩረት ሰጥቶ መስራት ይኖርበታል። የሚል መልክት ነው ያለኝ።